ዛሬ ይዤላችሁ የመጣሁት ስለ ሁለት ነገር ነው የምናወራው ማለት ነው። እሱ ምንድን ነው? አንደኛው የመጀመሪያው ስለ ምርጧ ኢትዮጵያዊ እንኳን ደስ ያለሽ! እንግዲህ በቁንጅና ውድድር በዓለም ላይ በሀገር ሁኔታ በአንዲት ሀገር አይደለም፣ በዓለም ላይ በዓለም ላይ ከስምንት ሀገራት ተወዳድራ ሁለተኛ ስለወጣሹ ስለ ምርጥ ኢትዮጵያዊ ኢትዮጵያን ከፍ ከፍ ስላደረገች ኢትዮጵያን ስም ስላስጠራሹ፣ እህቴ እንኳን ደስ ያለሽ ማለት ትፈልጋለሁ። ሁለተኛው ነገር ደግሞ ምንድን ነው? ከአቢባ ላይ ቀርባችሁ የወደፊት ባል ሆነኛል ብላችሁ ባል የምትመርጡ ወቶቼ፣ እራሳችሁን የምታዋርዱ እራሳችሁን ዝቅ ዝቅ የምታደርጉ ወቶቼ፣ ይሄ መልእክት እንዲደርሳቸው ሸር በማድረግ ተባበሩኝ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የስለናት ዩቱብ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን፣ እኔ በጣም ደህና ነኝ። እንግዲህ መግቢያ ላይ እንደነገርኳችሁ ስለ ሁለት ነገር ነው ቆይታ የምናደርገው ማለት ነው። ከሀቢባ ላይ ቀርባችሁ ራሳችሁን የምታዋርዱ እራሳችሁን ዝቅ ዝቅ የምታደርጉ እህቶቼ ባካችሁ፣ ለእናንተ ይሄ ማንቂያ ደውል ይሆናል ብዬ ስላስብኩን ወደ እናንተ ይዤ የመጣሁት ላልሰሙት፣ እንዲሰሙ ሼር በማድረግ ተባበሩኝ። እንግዲህ አዲሶች ሰብስክራይብ በማድረግ ኖቲፊኬሽን እንዲደርሳችሁ ኤድዋል ምልክቷን መጥቁር ይኖርባችኋል። ነባሮች ደግሞ ሼር፣ ላይክ በማድረግ ሌሎች እንዳልኳችሁ ሌሎች ቤተሰብ እንዲደርስ አድርጉልኝ። እንግዲህ በመጀመሪያ እች እህታችን እች ምርጥዬ ቆንጆ የዋታችን በቆንጅና ውድድር በዓለም እንግዲህ ሁለተኛ ወጣለች ማለት ነው። ከመቶ ስምንት ሀገራት ጋር ተወዳደሩ በዚህ ሁለተኛ መውጣት ቀላል ነገር አይደለም። እህታችን ያለፈችው በጣም ብዙ ነገር አልፋ ነው ማለት ነው። የተጠቀመሻቸው ነገር እኔ በጣም ያስደነቀኝና ያስገረመኝ ነገር ስላለ ነው። እህታችን ከሀቢባ ጋ ቀርቦ ባል የሚመርጡ ሴቶችን ይዤ የመጣሁት ሁለቱን አንድ አድርጌ ይዤ የመጣሁበትን ምክንያት እነግራቸዋለሁ ማለት ነው። እሱ ምንድን ነው? እንግዲህ እቺ ምርጥ የታችን ጊዜዋን ተጠቅማለች፣ ሰዓቷን ተጠቅማለች። ያልተጠቀመሽው ምንም ነገር የለም፣ ጭንቅላቷን ተጠቅማበታለች። እቺ የታችን ጭንቅላቷን የተጠቀመሽበት እንዴት ነው? እንግዲህ ከዚህ ቁንጅና ውድድር ላይ ስትገባ ምን ያስፈልጋል? ዝም ብሎ ቁንጅና ብቻ አይደለም። እኛም እንዲሁ ቆንጆ ነን፣ ቆንጆ ነን፣ ግን ምንድነው የተጠቀመሽበት ነገር? አንደኛ እድሜዋን ተጠቅማለሽ ሁለተኛ ጭንቅላቷን ተጠቅማለሽ። ብዙ ጊዜ የማይመስለን በጣም ተራ ነገር የሚመስለን ነገር ልንገራችሁ፣ እድሜያችን በጣም ተራ ነገር በተለይ ከአስራ እስከ ሃያዎቹ ምናምን አካባቢ ምንም በቃ ተራ ነገር ነው የሚመስለን እድሜያችን ምንም አያስጨንቀንም አያስጠብበንም። ችግሩ የሚሆነው ወደዛ ከፍ እያለ ሲሄድ ነው። እና ምን ደነግጠው በቃ ያለም ፍጻሜ ምናምን የሚመስለን ከፍ እያለ ሲሄድ ነው። እኔ እንጃ ሴቶች እድሜያቸውን እንደሚፈሩት። እኔ ቆይ መለሰበታለሁ። እህታችን እንግዲህ ጭንቅላቷን ተጠቅማለች ስላችሁ፣ በእውቀት ደረጃ እንግዲህ ቋንቋ አንድ መስፈርት ሆኖ ቀርቧል፣ እድሜም አንድ መስፈርት ሆኖ ቀርቧል ማለት ነው። ብዙ ጊዜ ተራ ነገር ምናምን ይመስለናል ቋንቋ ሲባል። ቋንቋ ካልተማርነው አይመጣማርን ስለዚህ ስንማረው ነው የሚመጣው። ያን ላለማድረግ ደግሞ ቋንቋ እኮ ተራ ነገር ነው፣ ቋንቋ ከመግባቢያ ያለፈ ምንም ነገር አይሰራም እንላለን ማለት ነው። ያን የምንልበት ወደን ይመስላችኋል? ስለማናቅ እኮ ነው። ስለማናቅ በሁሉ ነገር እንትን ማለት ነው የምንፈልገው። እኛ ኢትዮጵያዊ ምን ችግር አለብን መሰላችሁ? የማናውቀውን ነገር እሱ ለምን ይጠቅማል፣ ስለማይጠቅምን ማወቅ አልፈልግም እንላለን ግን ደግሞ አሁን አሁን አሁን ካረንትሊ አሁን ባለንበት ሁኔታ ላይ ጠቅመን ይችላል ላንጠቀምበት ይችላል፣ ግን የሆነ ሰዓት የሆነ ጊዜ መቼና እንዴት እንደሚጠቅመ ስለማናቅ ብናቀው ብንማረው መልካም ነው ብዬ አስባለሁ። እንግዲህ እህታችን ይሄን ቋንቋ በዓለም ላይ ከዓለም እንግዲህ ሲኒማ ላይ ቀርባ ነው ሲኒማ ላይ ከዓለም ሲኒማ ላይ ቀርባ ዓለም ሁሉ ዓለም በተሰበሰበበት ሲኒማ ላይ ቀርባ ነው ውድድሩን ስታሸንፍ እንግዲህ ስትናገር የነበረው አለም በሚግባባበት ቋንቋ ነው ማለት ነው እንግዲህ ያ ውድድሩ ምናምን የተደረገው ህንድ ላይ ቢሆንም ህንድ ሀገር ላይ ቢሆንም ግን ደግሞ በሚግባቡበት ቋንቋ ነው ምሳሌ ህንድ ሀገር ላይ ነው ውድድሩ የተካሄደው እንግዲህ በህንድ ቋንቋ ብቻ አይደለም ይሄ የተደረገው በአለም አለም ሊሰማው በሚችለው ቋንቋ ነው ያን ደግሞ እኛ ይህን ማወቅ አለብን ስንባል ምንድን ነው የምንለው ከመግባቢያ ከቋንቋ ከመግባቢያ ያለፈ ምንም ጥቅም የለውም እንላለን። እና ጥቅሙ ግን እዚህ ላይ እንድናየው ስለፈለኩ ነው እዚህ ይዞ የመጣሁት ማለት ነው። በሚገርም ሁኔታ በጣም ጥቅም አለው። በጣም እህታችን ብዙ ነገር ተጠቅማለች። እድሜዋን ተጠቅማለች። ጭንቅላቷን ተጠቅማለች። ሁሉ ነገሯን ወጣትነቷን ተጠቅማበታለች። እኛስ በስደት ያለነው እህቶች በስደት ያለነው ምንድነው የተጠቀምንበት? በእድሜያችን በእውቀታችን ነፃዋ ይፋ ያለን ነፃ ጊዜ አለን። እኛ የምናሳልፈው የት ነው ጊዜያችን የምናሳልፈው የት ነው የምናባክነው የት ነው? በእውነት ራሳችን ጠብቀናል ወይ በጊዜያችን በድሜያችን ተጠቅመንበታል ወይ ወጣትነታችን ኑረ ነው አለ ወይ ያልተ ልጅ ምንድን የተለመደ ነገር አለ ያልተ ኖረ ልጅነት እያለን በራሳችን ላይ እናሸፋለን። ምን የሚገርም ሁኔታ ማለት ነው እና ከእህታችን በጣም ጀግና ናት። በጣም ልዩ ናት። ወጣትነቷን ሁለ ነገሯን ተጠቅማበታለሽ። ይገባሻል። ጀግና ነሽ። እህታችን እንኳን ደስ ያለሽ። በድጋሚ እንግዲህ ለመላው ኢትዮጵያውያንም እንኳን ደስ ያላቸው ማለት ትፈልጋለሁ። ምክንያቱም ኢትዮጵያን ከፍ አድርጋለች። ኢትዮጵያን ስሟን አስጠርታለች። እንደዚህ አይነት ጀግና ጀግና ሴቶች አሉን። በጣም ሴትነታቸው የማይገድባቸው በጣም ጀግና የተማሩት። ቁንጅና በነገራችን ላይ በሁለት ነው የሚከፈለው፣ እንግዲህ የውስጥና የውጭ ቁንጅና አለ እህቶቻችን አሁን የውስጥ ቁንጅናችንን ብናሳምረው የውስጥ ቁንጅናችንን ብንኖርበት የተሰጠንን ጸጋ ብንኖርበት በእውነት ምድራችን ገነት አትሆንም ነበር? በጥባጮች ሴቶች አይደለንም። የግድ እኮ መድረክ ላይ ቀርበን በዓለም ላይ እንዲህ ሊመሰከርልን አይገባም። እቺ እህታችን እንግዲህ በሂደት ነው እዚህ የደረሰችው፣ በዓለም ላይ የደረሰችው ከአገሯ መጀመሪያ ከሆነ ክልል ላይ ከሆነ ክልል ነው ውድድሩ የሚካሄደው፣ ከዛ ደግሞ በአገር ሁኔታ፣ ከዛ ደግሞ ወደ አፍሪካ፣ ከአፍሪካ አልፎ ነው እንግዲህ በአለም ላይ ሁለተኛ የወጣችው ውጤታችን ማለት ነው። ምን ያህል ከራሷ ላይ እንደሰራሽ እዩት፣ ምን ያህል እንደተጠቀመሽበት ጊዜዋን እዩት። እኛ ግን ያልተኖረ ልጅነት እያለን ራሳችን ላይ በቃ ያልሆነ ማርት እያሟረትን ጊዜያችን እንዲህ በከንቱ እንጨርሳለን ማለት ነው አብዛኞቻችን ጊዜያችን የምንጨርሰው ቲክቶክ ላይ ነው። ከራሴ ጀምሮ ማለት ነው። ቲክቶክ ላይ ነው ጊዜ ማባክነው። በቃ በጣም ረዥሙን ሰዓት የሚወስድብኝ ነገር ቲክቶክ ነው ማለት ነው። እንግዲህ ወደ እህቶቻችን ስመለስ ባል መፈለጉ ባል የህይወት አጋር እንዲኖረን መፈለጉ አጋዥ መፈለጉ ይሄ ሁሉ ነገር ይገባኛል። ልክ ናቸው፣ ልክ ናቸው። ግን ይሄ ይሄ እዚህ ደረጃ የተደረሰው ለመሰላችሁ ጊዜያችንን በአግባቡ ካለመጠቀማችን ነው እንጂ ባላጣ አሁን እዚህ ጋር የቀረቡት እህቶቻችን ሁሉ ባላቸው አይደለም ባል የሚፈልጋቸው ሰዋቸው አይደለም ነገር ግን ጊዜያችን በአግባቡ ካለመጠቀማችን የተነሳ ከዛ ሰላሳ ምናምን ሲደርስ እንደለግጥና የዓለም ፍጻሜ ይመስለናል ከዛ ምን እንላለን ቀጥታ ወደ ውሳኔ ምንም ይሁን ምን ብቻ ባል ይሁን እንደዚህ አይነት ነገሮች አሉ ከዛ ደግሞ ቀጥሎ ምንድን ነው እንግዲህ ትዳር እኛ ፈልገ ነው ወደ እሱ የምንሄድ ሳይሆን እሱ ፈልጎን ወደኛ የሚመጣ ነገር ነው። እሱ ፈልጎን ወደኛ እንዲመጣ እናደርገው። ሴቶች እኮ በጣም ጠቢባን ናቸው። እናቶቻችን የነበራቸው ወንዶች በጣም ኃይለኛ እንኳን ቢሆን ኃይለኛውን ምን ያህል እንደሚገዛላቸው ምን ያህል ጥበበኛ እንደሆኑ ከእነሱ መማር እንችላለን። አሁን ጊዜያችንን ጊዜ ከሰደድን ከሰደድን በኋላ በነገራችን ላይ ገንዘብ በጣም መጥፎ ነው። ገንዘብን አብዝቶ መውደድ አብዝቶ ማፍቀር ብዙ ነገር ሊያሳጣን ይችላል። ምናልባትም ከምንወዳቸው ሰዎች፣ ከሚወደን ሰው፣ ከህይወት አጋራችን ሊሆን ይችላል እና በጣም ያለያየናል። ገንዘብ በጣም ገንዘብን አብዝቶ ማፍቀር በጣም ራሳችን ላይ የተለየ የተለየ ጉዳት ያመጣብናል። ብቻችን እንድንቀር ያደርገናል። ስለዚህ ይሄን ራሱ ታሳቢ እያደረገን ብንጓዝ መልካም ነው ብዬ አስባለሁ። እህቶቼ ራሳችሁን እያዋረዳችሁ ነው። ከአል በላይ ቀርባችሁ እኔ የምፈልገው ባል ፀይም አልቻሉ ማለት ነው። ፀይም ቆንጆ የሆነ አካሉ በቃ መልኩ የሚያቁም መልኩ የሚያምር ቁመናው በጣም ወንዳ ወንድ የሆነ የራሱ ድርጅት ያለው የሚያስተዳድር ዘና አድርጎ የሚያኖረ የእውነት ሽ ነው እህቴ፣ ዘና አድርጎ የሚያኖርሽ ድርጅት ያለው። እስኪ መጀመሪያ የራስሽን አደራጅ። ራስሽን አደራጀ። ራስሽን አብዴት አድርጊ እራሳችን አደራጅ መጀመሪያ እና የሚያስተዳድረኝ። እውነትሽን ነው። መጀመሪያ ቶቼ እራሳችንን ማስተዳደር ያለብን። እራሳችንን ኦፍኮርስ ወንዶች ሊያስተዳድሩን እንደፈለግነው ቀረር አድርገው ሊያኖሩን ካላቸው፣ እሱንም የሚያደርጉት ካላቸው ያላቸው ከሆነ ነው። ያ እንዲመጣ ደግሞ እኛ ጥረት ያስፈልጋል። እኛ ከጎናቸው እውነን አይዟችሁ በርቱ፣ እንደዚህ ነው እንደዛ ነው ካላለን፣ አለን፣ ወንዶች ብቻቸውን ምን ሊያደርጉ ይችላሉ? ለውጥ ስንፈልግ፣ በነገራችን ላይ የሆነ ነገር ስንፈልግ፣ በራሳችን ላይ እንዲደርስ የማንፈልገውን ነገር ሰው ላይ እናደርግ። ለምሳሌ አንድ ሰው መጥቶ ድርጅት ያላት እንደዚህ ያላት እንደዛ ያላት ብልሽ፣ አንቺ ትቀበያዋለሽ? እቴ አትቀበዩ ማለት እንግዲህ፣ የቀረበው ልጅ በጣም አሳዘነኝ ማለት ነው። ያሳዘነኝ እንዴት ነው፣ የመኪና ጋራዥ ነው የሚሰራው ተቀጥሮ ነው የሚሰራው እና ልጅቱን በቃ መስፈርቷን አሟላለው። ያው በእምነት ተመሳሳይ ነን እና ያው ቸኮሌት ከለር ነኝ የሚያምር ከለር አለኝ ቁመናዬም የሚያምር ነው፣ እና መስፈርቴ እሷን ይገልጻል ብሎ ገባ ማለት ነው። ከዛ የመኪና ጋራጅ ነው የምሰራው ብሎ ሲላል፣ መኪና ጋራጁ የራስህ ነው ወይ አለችው። የራሴ አይደለም ተቀጣሪ ነው። አንተ አታስፈልገኝም። ቅስሙ ስብር ነው ያለው። ቅስሙ ስብር ነው ያለው። እሱም ትክክል ሆኖ አይደለም። እዛ ላይ ሚዲያ ላይ ወተን ባል የምንመርጥበት አይደለም። እውነት ለመናገር እግዚአብሔር ባርኮ ቀድሶ ሲሰጠን እንጂ ሚዲያ ላይ ወተን ባል የምንፈልግበት አይደለም። እኔ አፈርኩት። ለቤተሰቦቻችሁ ነው፣ ቤተሰቦቻችሁ አያዩ? ለወደፊት ህይወታችሁ አትጠነቀቁ? ምናልባት አንዳንዶች ለፎሎ ሊሆን ይችላል። እዚያ ጋ ጀስት ፈን ብለው ይገባሉ። ጀስት ፈን የተባለው ነገር ነገ ጠባሳ ይዞብን ይመጣል። ነገ መዘዝ ይዞብን ይመጣል። ይሄ እኮ አይጠፋም፣ ይቀመጣል። ባለፈው እንግዲህ እታችን ልያ ያደረገችውን አይታችኋል። እየመከረች እህቶቼ እንደዚህ አታደርጉ እንደዚ አትኑ እያለች እየመከረች ግን ፈልፍለው ከየትም ከየትም ፈልፍለው ጉዷን ይዘዋት መጡ፣ ይዘውባት መጡ ማለት ነው። እና እህቶቼ እንደዚ እንደዚህ አይነት ነገሮች ስላሉ እባካችሁ አንደኛ ለቤተሰቦቻችሁ እያሰባችሁ ሁለተኛ ለነገ ህይወታችሁ ይሄ ጀስት ፈን ብላችሁ የምታስቡት ነገር ሁለተኛ ነገር ደግሞ ምንድነው ለፎሎ መሰብሰቢያ ብላችሁ የምታስቡት ነገር ነገ ይሄ ነገር ያድግና ዋጋ ያስከፍላችኋል ነገ እኮ የምትወልዳቸው ልጆች ይህን ያዩታል እናቴ ይህን ብላ ነበር ሚዲያ ላይ እናቴ እንደዚህ ብላ ባል መርጣ ነበረ መልከ መልካም ቆንጆ የሆነ ድርጅት ያለው ወደ አውሮፓ የሚወስደኝ ወደ አሜሪካ የሚወስደኝ። ኧረ ተው እህቶች! የተመከሩ እህቶች የተመከሩ እንደዚህ ቆንጆ ቆንጆ ሴቶች በቃ አእምሯቸውን ልባቸው የሚያዛቸው አእምሯቸውን የሚጠቀሙበት ሴቶች ባሉበት ዓለም ላይ እኛ ሚዲያ ላይ ቲክቶክ ላይ ወተን ባል ለዛውም አውሮፓ የሚወስደኝ አሜሪካ የሚወስደኝ ኧረ ሼም ነው። ማሬም ማሬም በጣም ሼም ነው። እንዴት ነው የሚታዘዝላቸው አእምሯቸው በድፍረት ወታቸው ለዛውም በቪዲዮ እኮ ነው እኛ እንኳን ቪዲዮ እንደዚህ ለመስራት እኮ በጣም እየተሳቀቅን በእንትን እያለን ምናምን ነው የምንሰራው። እነሱ ጭራሽ እዛ ላይ ወጥ የምፈልገው ወንድ አውሮፓ የሚወስደኝ በጣም የሚያከብረኝ አሞላቅቆ የሚያኖረኝ እናትሽናወታለን አሞላቅቆ የሚያኖርሽ ሞን ቀቀለሽ መኖር ከፈለግሽ ወደ እናትሽ ቤት ተመለሸ። አዎ እሱ ነው የሚሻልሽ። መሞላቀቅ ከፈለግሽ እናትሽ ቤት ሄደሽ ተሞላቀቂ። እንጂ ባለ አለወርድ እናታሽ ወይም አባትሽ አይደለም። አሞላቅ ሆኖ ያኖሩሽ ትዳር ደግሞ አንድ ድርጅት ነው። ሁለታችሁም ይሆን ተሳስባችሁ አንድ ላይ ሆናችሁ የምትገነቡት ህይወት እንጂ አንድ ሰው ብቻውን የገነባውን ህይወት ህይወት ይሆናል ብለሽ አታስቢ። አንዷ ጭራሽ ምን አለች? ከ ከአርባ አመት በላይ የሆነው ምክንያቱም ከአርባ 40 በታች ከሆነ አለች ገንዘቡን አያጠራቅምም። ገንዘብ አይዝም። የሚያስቡት ከዛ የሚቀርቡ ልጆች በሆነ ጭንቅላት ነው የሚያሳምሙት። የሚያስቡት ገንዘብ ነው። ኳልኩሌት አድርገው የሚያመጡት ገንዘብ እሱ። ስለ እሱ ጸባይ ምናምን እኳ አይጠይቁም። ስለ እሱን ጸባይ ፍራ እግዚአብሔር አለ ወይ ምናምን ብለው አይጠይቁም። የሚጠይቁት መጀመሪያ መስፈርትና መስፈርታቸው ገንዘብ ነው። እህቶች የራሳችሁን አታዋረዱ። እራሳችሁን አታዋርዱ። ትዳር እናንተ ፈልጋችሁት እምትሄዱት ሳይሆን እሱ ፈልጓችሁ እንዲመጣ አድርጉ። ሴት ልጅ እኮ ጥበበኛ ናት። ሴት ልጅ እኮ ብዙ ነገር የትችራት ናት። እህቶች፣ ጥበባችሁን ተጠቀሙበት እንጂ የእናቶቻችንን ጥበብ ተጠቀሙበት እንጂ እና በጣም ይሄ ስላስገረመ የነበረ እህቶቼ፣ እንዳልኳችሁ ራሳችሁን አታዋርዱ። እራሳችሁን ዝቅዝቃት አድርጉ አታድርጉ። ከማይመጥናችሁ ቦታ ላይ አትገኙ። እንደነዚህ ጀግና ሴቶች ካሉበት ቦታ ላይ ይሄ፣ ለእኛ ለሁላችንም ማንቂያ ደወል ይሆናል። ማንቂያ ደወል ይሆናል ብዬ ስላሰብኩ ነው ወደ እናንተ ይዤ መጣሁት። ሁላችሁንም አመሰግናለሁ። ሁላችሁም ክበሩልኝ። ላይክ፣ ሰብስክራይብ፣ ሼር በማድረግ ለልጅ ቤተሰብ እንዲደርስ አድርጉ። አብራችሁኝ ስለነበራችሁ ስለነበረ ቆይታ እጅግ አድርጌ ነው የማመሰግነው። በጣም ሁላችሁንም ወዳችኋለሁ። ባይ ባይ።